ለው ዩቲዩቦች እንደምን ሰነበታችሁ። በዚህ ዝግጅት ላይ ደግሞ ስለ ሲስተም ሪስቶር እንመለከታለን ማለት ነው። ሲስተም ሪስቶር ምንድን ነው ጥቅሙ ብለን ብንጠይቅ፣ ለምሳሌ ኮምፒውተራችን በሆነ አጋጣሚ ቢበላሽብን፣ ዛሬ በፊት ከሚያሳየው ባህሪ የተለየ ነገር ቢያሳይ፣ ወይ ድምጹ ቢጠፋ፣ ትላንት ስንጠቀምበት ቆይተን ዛሬ ድምጹ ቢጠፋ፣ የተለያዩ ችግሮችን ብናይ፣ ወይ ለምሳሌ ኢሜይል መጻፍ ፈልገን ኪቦርዳችን ሊረበሽ ይችላል። ለምሳሌ የምን ጽፋት ሂሜል ላይ አት የምትባለው ምልክት ልትጠፋ ትችላለች። በሆነ አጋጣሚ ወይ ኪቦርድ ውስጥ ገብተን የነካካነው ነገር ሊኖር ይችላል እና ኪቦርድ ኦፕሽን ውስጥ ገብተን የነካነው ነገር ካለ፣ በሌሎች በሌሎች ምክንያቶች ገብተን የነካናቸው ነገሮች ካሉ እነዛን ከገባንበት ቦታ ገብተን ማስተካከል ካቃተን የቱ ጋር እንደገባንም ከረሳ ነው፣ ምን ማድረግ አለብን? ኮምፒውተራችን ወደ በፊት ያስብ ወደ ነበረበት ቦታ መመለስ ይቻላል። ምን ለማለት ፈልጌ ነው? ለምሳሌ ኮምፒውተራችን ዛሬ ማክሰኞ ነው ብለን ብንል፣ ለምሳሌ ማክሰኞ በሚሰራበት ወቅት በፊት ከነበሩት ባህሪዎች ለየት ብሎ ካየ ነው፣ ሲስተም ሪስቶር በሚባለው ሲስተም መሰረት ኮምፒውተራችንን ወደ ኋላ ወይ ሁለት ቀን ወይ አንድ ቀን መልሰ ነው፣ ወደ ኋላ ማለት ነው። ለምሳሌ ማክሰኞ ከተበላሸ ከትላንት ወዲያ ማለትም እሑድ ሲሰራ ወደ ነበረበት ሲስተም መመለስ ይቻላል ማለት ነው። ለምሳሌ እሑድ ጤነኛው ነው ይሰራ ከነበረ በዛ ሲስተም መሰረት ወደ ኋላ መልሰ ነው በዛ ቀመር መሰረት ኮምፒውተራችን መስራቱን ይቀጥላል ማለት ነው። ይሄ ምንድነው የምናደርገው ስታርት ስታርት ከገባን በኋላ ኦልስ ፕሮግራም ለዊንዶው ኤክስፒ ተጠቃሚዎች እዚህ ስር ኦል ፕሮግራም ከዛ በዊንዶው ኤክስፒ ተጠቃሚዎች ላይ ኦል ፕሮግራም በሚለው ውስጥ ሸርተት ብለን በእነዚህ ፕሮግራሞች ላይ ወደ ላይ እንሄዳለን። ከዛ አክሰሶሪ፣ በአክሰሶሪ እንደገና ወደ ጎን ሸርተት ብለን ከመጣም በኋላ ወደታች እንወርዳለን። እሱም ሲስተም ቱልስ ነው። ከሲስተም ቱልስ አሁንም ወደ ጎን ሸርተት ብለን ከሄድም በኋላ ወደዚኛው ከተሸጋገርም በኋላ ወደ ታች መጨረሻ ላይ ያለው ሲስተም ሪስቶር ጋር ስንደርስ ደብል ክሊክ እናደርጋለን ማለት ነው። ኦኬ የሲስተም ሪስቶር ዌልካም ቱ ሲስተም ሪስቶር የሚል ፔጅ ወይም ዊንዶው ይከፈትልናል። እዚ ጋ እንደምትመለከቱት እዚ ጋር ሁለት አይነት ስራ መስራት እንችላለን። ከፈለግን ሲስተም ሪስቶር ክሬት ማድረግ እንችላለን። ለምሳሌ በዛሬ ቀን አስበን ክሬት ማድረግ ከፈለግን ፖይንቷን እዚህ ካወረድን በኋላ ኔክስት ብለን እዚ ጋ የምንፈልገውን አይነት የምናስታውሰውን ስም ከሰጠነው በኋላ የሆነ ስም በምናስታወስበት ቀን ነው ማለት ሊሆን ይችላል። ብቻ በኋላ ልናስታውሰው በምንችልበት ነገር ጽፈ ነው። ለምሳሌ አንድ ደስ ያለን ወርድ መጻፍ እንችላለን። እዚህ ጋር ኤቢሲዲ ማለት እንችላለን። ብቻ በኋላ ለማስታወስ እንዲመቸን ማለት ነው። ከዛ በኋላ ክሬት የሚትለዋን እዚች ጋር አለች፣ ሷን ደብል ክሊክ በማድረግ ሲስተም ክሬት ማድረግ እንችላለን ማለት ነው። ይሄ ምንድን ነው ጥቅሙ ብንል ከዚህ በኋላ ወደፊት ባሉት ቀናቾች ቢበላሹብን ይሄንን ቀን ወደ ኋላ ተመልሰን በዚህ ቀን ኮምፒውተራችን ጤነኛ ሆኖ ይሰራ ስለነበረ ወደዚህ ቀን መመለስ እንችላለን ማለት ነው እና ኮምፒውተራችን ልክ በኖርማል ጊዜ ያስብ እንደነበረ ወደ ኖርማል ሲስተሙ ይመለሳል ማለት ነው። አ እዚ ጋ እንደምትመለከቱት በዚህ ቀን አንድ ሲስተም ሪስቶር ክሬት አድርግ ያለው ማለት ነው ከዚህ በኋላ ክሎዝ ብሎ መውጣት ይቻላል ማለት ነው። ወደ ሲስተም ሪስቶር ወደ ኋላ ደግሞ ስንመለስ አሁንም ስታርት ኦል ፕሮግራም፣ ከዛ አክሰሰሪ፣ ከዛ አሁንም ወደ ታች ሲስተም ቱልስ፣ አሁንም ወደ ጎን ተንሸራተን አሁንም ተመልሰን ሲስተም ሪስቶር እንገባለን ማለት ነው። አሁን ደግሞ ምንድን ነው የምንሰራው? ኮምፒውተራችን ተበላሽቷል እንበል እና ወደ ኋላ ወይ ሁለት ቀን ወይ አንድ ቀን ወደ ኋላ ጎትተን ሲስተም ሪስቶር እናደረጋለን ማለት ነው። ከዛ ኔክስት። እዚህ ጋር ልብ በሉ፣ ፖይንቷ ያለችው ሪስቶር ማይ ኮምፒውተር ቱ ኤርሊር ታይም ነው የሚለው እዚሁ ላይ እንዳለ ኔክስት ከዛ በኋላ እዚጋ እንደምትመለከቱት ካላንደር አለ። ለምሳሌ ዛሬ አስራ ሁለት ነው ልበል። በአስራ ሁለት ኮምፒውተራችን ጥሩ የማይሰራ መስሎ ከተሰማን አንዳንድ የተበላሹ ሲስተሞች ካሉ እናስታውሳለን። ቀኖች ለምሳሌ በአስር ጥሩ ሆኖ የሚሰራ ከሆነ እዚህ አስር ላይ ክሊክ ካረግን በኋላ ኔክስት የሚለውን በመንካት እቺ ሻዷ ወደ አስር ትሸጋገራለች። ከዛ ኔክስት የሚለውን በመንካት ሲስተም ሪስቶር ማድረግ እንችላለን ማለት ነው። ከዛ በኋላ ኮምፒውተራችን ሪስታርት ይጠይቀናል። ሪስታርት አድርገን ስንመለስ ኮምፒውተራችን ልክ በአስር ቀን አስረኛው ቲውስደይ በአስር ቀን ማለት ነው በዚህ ቀን ያስብ እንደነበረው ሆኖ ኮምፒውተራችን መስራቱን ይቀጥላል ማለት ነው። በዚሁ አጋጣሚ ቅድም ሲስተም ሪስቶር ክሬት ያረግኩት ካለ እዚጋውን እንዳያችሁት ቅድም ኤቢ ብዬ የሞላሁት ሲስተም ሪስቶር ክሬት ያደረግኩታለ እዚህ ያገኛለሁ። በዚህ መሰረት ለምሳሌ ዛሬ ተርስ ደይ ነው ብንል ተርስ ደይ ኮምፒውተሬ ሳተርደይ ላይ ቢበላሽ ተርስ ደይ ላይ ጥሩ እየሰራ እንደሆነ ክሬት አድርጌ ስላስቀመጥኩኝ እዚህ ጋር መጥቼ ደብል ክሊክ በማድረግ ሲስተም ሪስቶር በማድረግ ተርስ ደይ እየሰራ እንደነበረው መመለስ ይቻላል ማለት ነው። ባጭሩ ይሄ ዋናውና ትልቁ ነገር ነው። ግን ይህን ሁሉ ማሰብ ያለብንና መመልከት ያለብን ምን አለ መሰላችሁ፣ ከዚህ ስንወጣ ሲስተም ሪስቶር ኦን ኦፍ አለው። ኦን ካላደረጋችሁት ሲስተም ሪስቶር ማድረግ አይጀምርም ማለት ነው ኮምፒውተራችን። ስለዚህ መጀመሪያውኑ ሲስተም ሪስቶር ኦን ኦፍ መሆኑን ለማወቅ ከፈለግን አሁንም ስታርት እንሄዳለን። ከዛ ማይ ኮምፒውተር ላይ ካረግን ማውዛችን እንደ ገፋ አድርገን ቀኝ ክሊክ፣ ከዛ ፕሮፐርቲ ፕሮፐርቲ ከገባን በኋላ እዚህ ኮርነር ላይ አሁን ያለው ጀነራል ኦፕሽን ነው። ሲስተም ሪስቶር የሚለው ጋር ካረግን በኋላ እዚህ ሳጥኗ ውስጥ ተርን ኦፍ ሲስተም ሪስቶር የምትል ቲክ ካለች ሲስተም ሪስቶራችን ጠፍቷል ማለት ነው። ስለዚህ ሲስተም ሪስቶር አያረግም ሲስተም ሪስቶር ማረግም አንችልም ማለት ነው። ስለዚህ እዚህ ጋር ያለችውን ቲክ ጥናጠፋትና ከዛ አፕ ላይ ብለን መውጣት አለብን ማለት ነው። ከዛት ባሉ ቀናቶች ኮምፒውተራችን ሲስተም ሪስቶር ኦን ስለሆነ በምናደርጋቸው ነገሮች ሁሉ ቀኖቹን እያስታወሰ ስለሚመዘግብ ኮምፒውተራችን ሲበላሽ አንድ ቀን ሁለት ቀን ወደኋላ እየተመለስን የምንፈልገውን አገልግሎት ማግኘት እንችላለን ማለት ነው። ይህን ይመስላል ባጭሩ ስለ ሲስተም ሪስቶር። አመሰግናለሁ።